ሙስሊሞች አላህን ያምናሉ አንተ ደግሞ አላህን አታምንም ስለ አላህ አላህ አምላክ አይደለም ብለህ ማውራት ትችላለህ መብትህ በደንብ መብት አይደለም ከሰ አያጣለህምለምንድን የሚጣልህ እሱ ማምለክ ይችላል አንተ አለማምለክ ትችላለህ ማን ነው የሚከለክለህ ግን መብት በአሜሪካን ሀገር መጋፋት ይቻላል ይቻላልእንዴ ኢየሱስ ጌታ አይደለም ብለው እነሱ እንደ ጉድ ይለው የለ እንዲ ማከልከላቸው በየቀኑ ኢየሱስ ጌታ አይደለም ብለው ሲሰብኩ በየቀኑ ማን ከልክሏቸው? አቃል ሙስሊሞች፣ ዩ ቴል ሚ ማነው የከለከላቸው? አንድ ሰው ከልክሏቸው አቃል ኢየሱስ ነብይ እንጂ ስለዚህ አሁን የኛ መብት እያረጋገጥክልን ነው ማለት ከህዝብ ፊት አሁን የኛ ተሳዳቢዎችን መብታችን እያረጋገጥክልን መቶ በመቶ ያጸድቀኛል። መላስ ወደ Python። ይህንን ነው የምለው፣ ገባ ያንን ነው አንተ ትለያለህ። የምር እኔ ሁልጊዜ የምለው ምንድን ነው፣ የእኛ አስተሳሰብ በተለይ አበሻው ለሃይማኖት ትልቅ ቦታ አለው። ለስራው እኮ አይደለም። ሃይማኖት የሚለውን አያደርግ አያደርግ ምንም ሃይማኖት የሚለውን የሚያደርግ በተለይ በእስልምና በኦርቶዶክስም ብዙ አይደለም ሃይማኖት የሚለው ይማረክ ሃይማኖትን ግን ይወዳል። እደዚ ክላሽስ የምትወደው ከሆነ ሃይማኖት የሚለው ማድረግ ነው የምትወደው ከሆነ ገባ ሃይማኖት ስድብ የማይወድ ከሆነ አለመስደብ ሃይማኖት ሌላውን ማክበር ካለ ማክበር ሃይማኖት የሚልን ቤተሰብ ላ ማክበር ሃይማኖት የማይለውን ካደረግ ገስቧ። ስለዛ ሃይማኖት ምንም አይነት የመናገሩ ነገር ትክክል ነው ብያ አላስብም። የሆነ ቦታ ላይ የሆነ ቦታ ላይ አንድ ያነበብኩት ነገር ነበር እና በራዘር አንድ ጌታ፣ አንድ ሃይማኖትና አንዲት ጥምቀት የሚል አንብቤያለሁ መጽሐፍ ቅዱስ ላይ እና አንድ ሃይማኖት ነው ያለው የሚለው ሃይማኖትን አንከተልም ስትል እምነት ነው የሚለው ማብራት ኖ መጽሐፍ ቅዱሱ ላይ አሁን ብታነቡ ሃይማኖት ነው የሚለው ይኸውልህ በእንግሊዘኛው በአማርኛ ሲተረጉሙ አጣመው ተረጉሙት ፈይዝ ነው የሚለው ኦኬ እሺ ግን ፈይዝን መጽሐፍ በእንግሊዘኛ መቼ ነው መቼ ነው በእንግሊዘኛ የተጻፈው እኮ አሁን ነው ድሮ የተጻፈው በግእዝ የተጻፈው ሲጀምር በግሪክ ነው በእብራይስጥ ነው አይደል ከዛ ወደ ግእዝም ተተርጉሟል ትክክል። ወደ አረብም ተተርጉሟል። አሁን ለምሳሌ ዳቦ የዕለት እንጀራ ስጠኝ በአበሻ የሚባለው እንጀራ ነው አይደል? በእንግሊዘኛው ብሬድ ነው የሚለው፣ በእነሱ ዳቦ ነው። እንግሊዘኛውን ከኋላ የመጣ ቋንቋ ነዋ። ብራዘር ከኋላ ነው እንግሊዘኛ የመጣው። በፊትያደው በፊት የነበረው ቋንቋ በፊት የነበረው ግሪክ፣ ግሪክና ራይስጥ ነው አይደል? እንዲሁም እንግሊዘኛም አለ። የለም በፊት የለም ነበረ። ከታሪክ እራሱ ስትመጣ ኮ አሁን አንተ በመጽሐፍ ቅዱስ ስትሄድ ከሶስቱ ወንድማማቾች የተፈጠረን ሰዎች ነን ብለ ከኖ ዘመን መተን እንሄዳለን። ስለ መጽሐፍ ቅዱስ ባይዘወይ ይ በእኔም አነባለሁ እዚህ ማንጸባረቅ ሌላ ትርጉም እንደዛ ስለማልፈልግ እንጂ እኔም አነባለሁ። እና ታሪካችንን ስንመዘው የመጣ ነው። ሁላችንም ከኖ ልጆች ነው ከውሃው ጥፋት በኋላ የተነሳ ነው። ካም የአፌትና ሴም ነዋል። ከዛ እነሱ ናቸው ተበታትነው ወደሆን ወደሆነ ቦታ ሄድም። ስለዚህ እንግሊዝኛ አሁን የመጣው ስልህ ልትደነቅበት አይገባም። እንግሊዝኛ ቋንቋ ነው በቅርብ ጊዜ ስልህ፣ ከተወሰነ አመት በኋላ ሰዎች ከስልጣኔ በፊት በነበረበት ዘመን ራሱ የግሪክ ፈላስፋ ነው ያለው ወይ አራሚያ አርሜኒያ የሚባል ቋንቋ ነው ያለው። ሃይማኖት ይሁን፣ እሺ፣ ይመች ሃይማኖት ይሁን ቴልሚ ደ ሪዝ እሺ፣ ሃይማኖት ነው እንበል። የምን ሃይማኖት ብሎ ተጽፈዋል። አንድ ሃይማኖት ነው ያለው። ኦኬ፣ አንድ ሃይማኖት ካለ ዓለም ላይ ከአስር ሺህ በላይ ሃይማኖት አለ። ከዛ በኋላ ያለው ታዲያ መጽሐፍ ቅዱስ በፈለገ ለገጊዮን ስም የሚሰጠን ጊፍት አለ ለኔና ለአንተ ታንኪው ፈለገ አይደለም እሱ አይደለም በፈለገ ስም አድርጎ የሆነ ስሙን እንድንጠራ የሚያደርጋለ ይመቻችሁ ቀጥል ጃፊሻ ስለዚህ አሁን ለምሳሌ ሃይማኖት ካልከኝ ከአስር በላይ ሃይማኖቶች አሉ አንድ ሃይማኖት ተብሏል ለስንት ልታ ያው ከአሁን አንተ መጽሐፍ ቅዱስ ነው ማምነው ካልክ አንድ ሃይማኖት አለ ካልክ የመጽሐፍ ቅዱሱን ታሪክ ይዘህ ስትሄድ ወደኋላ ወደኋላ አንድ ሃይማኖት አንድ ተዋህዶ ነው ያለው ካልክ፣ ከስጋ ጋር ተዋሃደ የሚለው አንድ ሃይማኖት ነው ያለው። ሐዋርያቶች ስሙን ስላመቻቸው ለአንተ እንዲመች ስላደረግከው ቢያድን ኖሮ ይጽፈው ነበር። መጽሐፍ ቅዱስ ላይ ይሄ ሃይማኖት ብቻ ትክክል ነው ብሎ ይጠቅሳል? ግን እሺ ችግር የለውም እኮ በመጽሐፉ መጽሐፍ ቅዱስ ላይ ጃፒሻ፣ መልእክቱ በሙሉ የመጡት ኢየሱስ ክርስቶስ ከሙታን ተነስቶ እኛን ይቅር እንዳለ፣ ጠበቃችን ዋሳችን እንደሆነ፣ ከኃጢአታችን እንዳነጻን ነው። አይደለ አተይ እንደትዳይ የትም ሃይማኖት ውስጥ ሆነ ኢየሱስ ክርስቶስ የግል አዳኝ አድርገህ ከተቀባል ዳኝን ትድናል። እሺ ግን እ መጽሐፍ ቅዱሱ ላይ ደግሞ ያነበብኩት ምን እንደሆነ ታውቃለህ? ምን ይላል መሰለህ? ዮኒ ዲያቆን እንደዚህ መረጡ ጳጳስ ምናምን እያለ ራሱ ጳውሎስ ያስተምራል እና አሁን ምናምን እንደ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙር አድርጓቸው ይላል እሱን የሆነ ብቻ አንብቤ ያለው እኔ እንደዚህ ጥቅስ ምናን አልጠቅስልሽም። ሆኒ ጥቅስ ጠቃሾች እንትኖች ናቸው ጥቅስ አንጠልጥለው የሚሄዱት አይደለም። አነባለው ያነበብኩትን። ግዴታ ጥቅስ ይሄኛው ለዚኛው ሀሳብ ይመቻል ብዬ ጥቅስ እያወጣው እየነጠልኩ አይደለም። ጀነራል አንብቤዋለው መጽሐፍ ቅዱስ አንዴ፣ ሁለቴ፣ ሶስቴ። አሁንም እየደገምኩ ነው፣ ደግም አለው አንዳንዴ ደግሞ እዚህ ሲመቸኝ አንዳንዴ ነው የምመጣው ቲክታክ ላይ ካየኝ ስለዚህ ምን ይላል መሰለህ፣ እንዴት እንደሆነ ልንገርህ፣ ዮኒ ጳጳስን ስትመርጥ እንዴት ጳጳስ ኤጲስቆጶስ መመረጥ እንዳለበት ይላል እና ያ ነገር ገባየ። አንድ ሃይማኖት እንዳለ በሃይማኖት አንድ ግንድ ውስጥ እንዳለን የሚያስተምር ነገር ብዙ አለ መጽሐፍ ቅዱስ ላይ። ሰዎች ሃይማኖት ነው የሚያድን ወይስ ክርስቶስ ነው የሚያድን ማብራቱ ስለ ክርስቶስ እንደሚያድን ነግሮ እኮ ነው። ከዛ በኋላ የመዳን ስነ ስርዓት አለው። ስነ ስርዓቱን ደግሞ ያስተምራል ራሱ መጽሐፍ ቅዱሱ። እሺ በስርዓት እስከሄድን ምን አይነት ስራዎች እያየን ነው? በስርዓቱ ከሄድን አሁን ለምሳሌ አሁን ለምሳሌ ጳውሎስ በቆሮንቶስ መልዕክቱ ስትጸል ሴት ልጅ ስትጸልይ እንኳን ትሸፈን ይላል፣ ትሸፋፈን ይላል፣ ለሰው አይን እንዳታስት ይላል። በብዛት ካየህ አሁን ለምሳሌ ፕሮቴስታንቶች ሲጸልዩ ጡታቸውን ከፍተው ፀጉራቸውን ምናምን አድርገው ይዘላሉ መድረክ ውስጥ። ያ ነገር አሁን በመጽሐፍ ቅዱስ ላይ ይሄ እንደዚህ ብሏል ስትል ስትጸልይ እንደዚህ አድርጊ ብሏል ስትል አይቀበሉትም። ማለት አሁን እኔ ሰባኪሆኛ አለም ይቀርጣል። በጣም መልካም። እሱን አልከኝ አደለ። ቤተክርስቲያን ሲገቡ ነጠላ ለብሶ ሲወጡ ጡታቸውን እያሳዩ ልዩነቱን ነገር አየህ ያ ነው። ስትጸልዩ ስትጸሉ ተሸፈ ትጸል ከጸሎት ስትወጣ ግን እንደፈለግ፣ መሆን ትችላለን። አትችልም። የግለሰቡ ጉዳይ ነው እኮ። የግለሰብ አይደለም። ማጆሪቲው ከሆነ የግለሰብ ጉዳይ አይደለም። አብዛኛው አብዛኛው ማጆሪቲው ሲገባ ብቻ ለማስመሰል ነጠላ ለብሶ ገብቶ ሲወጣ በሙሉ እንደዛ ላይፉ ከሆነ ማጆሪቲው፣ ስህተት ተሰርቷል። ሃይማኖቱ ላይ የተሰራ ስህተት አለ። ሃይማኖት ላስረዳ አንደኛ እሱ ሁለተኛ ልንገርህ አሁን እኔ ይመስለኝ ነበር እኔ የሚመስለኝ የነበረውና አሁን ያለውን ላስረዳ እኔ ይመስለኝ የነበረው እግዚአብሔር ምስክሬ ነው የምልህ የሚመስለኝ የነበረው እኔ በመንፈስ ውስጥ ስላልነበረ የትኛው መንፈስ የጌታ መንፈስ ስላልነበረ ምኑ ይታየ ነበር የሴቶች ሁኔታ ይታየ ነበር አሁን ለምሳሌ ቤተክርስቲያን ሲሄድ ያልተ ነጠላ ያለበሰ ሴት ባይ የሚሰማኝ ስሜት ነበረ። ለምን ይሄ በተግባር የመመላለሱ ነገር ላይ ስላለ። በመንፈስ ስትሞላ ግን ያቺ ሴት የክርስቶስ እንደሆነ ስለምታ ብዙ አቴንሽን አይሰጥም። እኔ አሁን ራቁት እዚህ ጋር መታ የፈለገ ብታደርግ አብራኝ እያወራች አላዩ የሚገርም ልዩነትን ይፈጥራል። አይታይም። እዛ ላይ ሆነው እንደፈለገ ቢመጡ እግዚአብሔር ምስክሬ ነው የምልህ፣ የሚያሳይ መንፈስ ኮምፕሊት ይለያል። በፊት እኮ አስታውሳለሁ አንዴ እጄ ነበር ቸርቻቸው ቀይ አረሰውን ቀይ ቀሚስ የለበሰች አረሰው፣ ለምን በመንፈስ ቀይ ጥቁር ያደረገች ከውስጥ ቀይ ቦርሳ ይዛለች፣ ጫማዋ ጥቁር ነበር ቀይ ዋንቱ ትንሽ የተከፈተ ነበረ። እጇን ይዘ ጸልይ ሲባል እኔ ሳ የነበረው ወተት ቤቷን ነው፣ አልዋሽድም። ለምን በመ ወተት ቤቷን እንደዚህ አሁን አሁን ግን ብትል በመንፈስ ስላለው ትዝ አይለኝም። እሱ ነገር የሚታሰበኝ መስቀል ላይ ያለው ክርስቶስ እኔን ያዳነኝ እና ልዩነት በመንፈስ ስትመላለስ እና በስጋ ስትመላለስ ኮምፕሊትሊ ይለያል፣ ይለያል። ትክክል ነው ትክክል ላይ በመንፈስ ስትሆን ትለያለህ። ለምንድን ነው ታዲያ ብዙ ቄሶች የማይስቱት ጸበል ሲያጠምቁ ሴቶች ራቁታቸውን አደለ? ጸበል የሚያጠምቁት ምንም አይመስላቸውም ቄሶቹ። ለምን? በመንፈስ ስለሚያጠምቁ ማለት ነው። ስለዚህ ኦ ለምን ሆነ ለእኛ ጉድ ሊመስለን ይችላል። እራቁታቸውን ነው የሚያጠምቋቸው ሴቶቹን። መቼም አይደለም አትለኝም። በመንፈስ ስላሉ ሲያጠምቋቸው ምንም አይመስላቸውም ቄሶቹ። ዳግም ሪዝምዋል። ስለዚህ ልክ የጴንጤ ሲሆን ግን አይቻልም፣ የኦርቶዶክስ ሲሆን ግን ይቻላል የሚል አይነት አስተሳሰብ እኮ ነው አሁን ያለው። ያ ከነ መለመለዋ ኮ ነው አይደል የሚያጠምቁት። በኦርቶዶክስ ቤቶቻችን የነበረው ሙሉም ከነ ራቁቷ ነው። ሴት ራቁት ነው የሚያጠምቁት። ኖ ነው ጸበል ቦታ ቄስ። አሁን ለምሳሌ ጸበል ቦታ ቄስ የሆነ የሚጮ ሴት ከሌለች አይገቡም። ውጭ ነው የሚሆኑ። ኧረ እኔ ነበርኩበት አባቴ የልደታ ልጅ አዳ ሴቶቹ ጋር አልነበርክማ። እንደ አብረን ነው የምንጠመቀው። የምን ሴት ወንድ ይለያል፣ ቦታ ነው። በእኛ ጊዜ ግን ለየብቻ ነው ቦታው ለየብቻ ነው። እሱ ችግር የለውም። ለማስረዳት ምናምን ሳይሆን ቦታው ግን ለየብቻ፣ የሴት ቦታ መጠመቂያ አለ፣ ሆነ ለመጠመቂያ አለ፣ ይለያል። እና ማን ነው የሚያጠምቀው? ወንድ ነው ሴት ነው የሚያጠምቀው? እሱ ነው። እሺ፣ ሴቶቹ ጋር እኔም በነበርኩበት፣ አሁን ከዛሬ አስር ዓመት ባለጌ ሰዎች ያሉና ላስወግዳቸው። የማይጠቅሙ ሰዎች ይወገዳሉ። እኛ እውነት ነው የምንነጋገር፣ የሚያስዋሸኝ ነገር የለም። ግን ቢለይ እራሱ አሁን ልጠይቀ፣ ወንድ ነው የሚያጠምቀው? ሴት ነው የሚያጠምቀው? የሚያጠምቀው ወንድ ነው። እሺ እሺ። ያቺ ሴት የምትጮው ሴት ስትመጣ ራቁቷን ናት አይደል? ዩቴል ሜደ ቄሱ እራቁቷን ነው የሚያገኛት። ሌላ ስሜቱ ይቀሰቀሳል፣ ስሜቱ ይነሳል ነው። ለምን እንደዚህ የለም። ግን ለምን ያልኩ ያልኩ፣ ግን ያልኩ ምንድን ነው የጠየቅኩን ጥያቄ? አልመለስክልኝም ወደ ሌላ መስመር ወሰድከው፣ እንጂ ብራዘር ወስደዋለ። አላልኩም እኔ ያልኩ፣ ስትጸልዩ ነው ያለው። ስትጸልዩ፣ ስትጠመቁ ሳይሆን ስትጸልዩ፣ ስትጸልዩ ራሳችሁን ተሸፋፈኑ ይባላል ሴቶች። ወንድ ልጅ ደግሞ ራሱን ከተሸፈነ ወንድ ልጅ እራሱ እንዳይሸፈን ይላል። ሴት ልጅ ግን ራሷን ተገልጣ ከምትጸልይ ከሆነ እንደተላጨች ይቆጠራልና ራሷን ትላጭ ይላል። ገባ? አሁን ሴቶቹ ራሳቸውን ተገልጠው የሚጸልዩት ለምንድን ነው? ጥያቄ መጽሐፍ ቅዱሳዊ በፊት በህግ ሲኖር አይነ በህግ ለሚኖሩ ሰዎች ሁል ሁልጊዜ መጥፊያቸው እንዴት በለ በህግ የሚኖር ሰው አይነ አይቶ የተመኘ አመነዘረ ይላል። እሱ ከሆነ አይንን አውጥተ ጣለው ይላል ታደርገዋል መዛውን በፊት በህግ ሲኖሩ እንደዚህ አይነት ህግጋቶች ነበሩ። ምንም ያደርግ አይን ካጠፋ አይንን ይዘ ሲወል ከምትገባ አይንን አውጥተ ጥለ ሲወል ብትገባ፣ እጅ ሲሰርክ ከተገኘ እጅን ቆርጠ ብትገባ እግርን እያለ ይቀጥላል። በህግ ለሚኖር ሰው በሙሉ ይሄ ነገሮች ነበሩ። በህግ ህግን ላድርግ፣ በህግ ነው የምጸድቀው እያልክ የምትሄድበት መንገዶች ከሆኑ ገጽበዋል ሴት ልጅ ለምን ተሸፈ እንዴት አትሸፈኝ? ትጨልያለች ስላለ ለምን ራርሎም ያልኩት ጳውሎስ ነው። አይደለም አይ ኖ አይ ኖ አንተ ነህ መጽሐፍ አንተ አንተ በህግ ለሚመላል ምን ያለ መሰል እያንዳንዱን ነገር ምን ያደረግባል ያጠብቅባል አሁን ለምሳሌ ሴት ልጅ ካመነዘረች በድንጋይ ተቀጥቅጣ ትገደል ነበር ደወዜ ህግ ነው ሰንበትን የጣሰ ምን ይሆናል ይገደል ነበር ኃጢአት ያለበት በለምጡን ላይ መታ ነበር ነበሩ ያንን ህግ ሁላ ጌታ መጥቶ በፍቅር በፍቅር ምን አደረገው ሙሉ በሙሉ ሻር እንዴት በለኝ። ለምሳሌ እነንትና ኃጢአተኞች አደሉ እንዴ? ከንጎኖ የነበሩት ጳውሎስ የተባለው እኮ ጌታን ሲያሳድ የነበረ ነው። ከአስራ ሶ ላይ መጽሐፍ ቅዱስ ሳውል ሆኖ ሲያሳድ የነበረ ነው። ኃጢአተኛ የነበረ ነው። ትልቁን ለጌታ ክብር የሰጠው አደ። ስለዚህ በህግ ቢሆን ኖሮ ይሄ ሰውዬ እንዴት ጌታን ከጌታ ጋር ይህን ሊጽፍ ቻለ ትላለህ። ወይም ደግሞ ሌሎቹ አሳስ ጋር የነበሩት ኃጢአተኛ የተባለው ማቴዎስ ነበረ። በህጉ እንትን የሚለው ነበረ እና አብዛ ግን፣ ዮኒዬ ዮኒዬ ብራዘር፣ አሁን አንተ ያልካቸው እንዳለ አይንን አውጥተጣል ምናምን ራሱ ክርስቶስ እኮ ነው የተናገረው። በቃ አዳም ጠይቆኝ ራሱ ክርስቶስ ነው ስለድሮ ስለ ሙሴ ህግ እየጠቀሰላቸው ሀታ መንዝር ይላል አለ እኔ ግን እላችኋለሁ እያለ እራሱ ክርስቶስ ነው። በማቴዎስ ወንጌል ምዕራፍ ስድስት ላይ ራሱ ክርስቶስ ምንድን ነው ያላቸው? እኔ ግን እልሃለሁ አይነ አይነ ብታሳስት አይነን አውጥተ ጣላት ሲል እንዳታይ ሁን እያለህ ነው፣ እንዳታይ ለራስ እንድትገዛ ነው። ገባ እጅ ቢያሳስትህ እጅህን ቆርጠጣለው መላ ሰውነት ገሃነም ከሚገባ እንጂ ወድቆ ቢቀር ምንም አይመስልህም ነው የሚል። ትምህርቱ እንደዛ ነው። እኔ ጥቅስ ይዤ አልዞርም ያልኩህ ጥቅስ ማንጠልጠል ስለማልወድ ነው። ሙሉውን ግን ለመረዳት ስለ እየደጋገምኩ ነበር። ስታነበው ይገለጣል። ጥሩ። በጣም ብዙ ነው ያነበብኩት፣ በጣም ብዙ ነው ያነበብኩት። እደጋግመዋለሁ። ዮኒ፣ ያ ግን ነገሩን የምነግርህ ምን መሰለህ? ወደዚህ ሄደን ቆይ፣ ላስተካክለን 613 የሞሴ ህግ ጋቶች ነበሩ። አስርቱ ትእዛዛት ናቸው። ከዛ በላይ 613 ነው። አርባ ቀን ወስዶ ተራራ ላይ አድርጎ እያጾመ እያጸለ ለሙሴ የሰጠው 613 ህጎች ናቸው። መጣው አስሩ ሰው መማር አለበት እና በህግ አሁን አስሩን የሚያከብር አለ። አክብር ቢባል አስሩን የሚያከብር ታውቃለህ? ክርስቶስ ኖ ኖ ሰው ነው የምልህ እንደ ለሰው አይደለም እንደ ህጉ ለክርስቶስ እኳ አይደለም እኮ ያ ለሰው ነው፣ ግን ያከበር የለም እዚች ምድር ላይ ኃጢአት ያልሰራው ና አንድ ክርስቶስ እና ማርያም ያከበረ ስለሌለ የሚፈጽም ስለጠፋ ልጁን ላከልን ራሱ እግዚአብሔር አምላክ ሰው መስሎ በቅድስት ድንግል ማርያም ስጋን ወርሶ ተፈጠረልን። ትክክል ተባረክ። ጋን ቃል በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር በሚለው በዮሐንስ ወንጌል ላይ ምዕራፍ አንድ ላይ ገብተህ ያንን ሁሉንም እንትን ተረድዋለህ። መጣልን እኛን ራሳችን ሊያድነን። በቃ ግዴታ የእኛን ስጋ ለበሰ። በቃ ከዛ በኋላ ምሕረት እንዲኖረን ወደ እግዚአብሔር እንድንቀርብ፣ ከዛ በፊት መቅረብ የለም ነበረ። ሁሉም ወደ እኔ እንጃ ወዴት እንደሚሄዱ መወሰን አንችልም። ግን ብቻ ምሕረት የለም ነበር፣ ይፈረድባቸው ነበር ብዙዎቹ። ምሕረት መጣለን። በማን በማን ነው? ስለዚህ በክርስቶስ ተባረክልኝ። አሁን እያልቃለው በህግ መጽደቅ ስለማንችል ክርስቶስ መጥቶ በሱ ዳንን እያልከኝ ነው። የዳናው ግን ከዘላለማዊ ኃጢአት ነው ብሎ ወደ እግዚአብሔር መቅረብ አይቻልም ነበር በምንም ጉዳይ። ያንን ነገር ነው የሻረልን እንጂ፣ እዚህ መጥተህ ኃጢአት እየሰራህ ዝም ብለህ ክርስቶስ ስላለ እገባለሁ የለም የሚባል የለም። እሱማ ትክክል ጃፒሻ አሁን ካልጎ ጋር የሚያግባባን የሚያስማማን ነገር የሰው ልጅ ሕግን አክብሮ መዳን ስላልቻለ አንድያ ልጁን ከእግዚአብሔር ከቅድስት ድንግል ማርያም ተወልዶ ኢየሱስ ክርስቶስን ሰጥቶ በእሱ አማካኝነት ዳንን የሚለው ሁለታችንንም ያስማማል። እንደዛ አይደለም፣ እንደዛ አይደለም። ሀሳቡ አልገባም። ይኸውልህ መጀመሪያ ሰው ሕግን ቢያከብርም ሕግን ባያከብርም ወደ እግዚአብሔር ዘንድ አይቀርብም። አዳምን ስለተባረረ ስለወረደ የአዳምን ኃጢአት ለማሰረዳንማ ይቀርቡ ነበር እነ ሙሴ ታዲያ በምን ዳር ነው እነ ዳዊት በምን ዳር ዳዊት የት ነው ዳዊት አብርሃም ተቆጠረለት እኮ ነው የተባለው ጽድቅ ሆነለት እንጂ ታዲያ ከእግዚአብሔር ጋር ተቀላቀለ የሚላለህ የለም ማንም አይገባም ወደ መንግስት ኢየሱስ ክርስቶስን የዳዊትን ዙፋን ይሰጠዋል ተብሎ እኮ ነው የተባለው ዳዊት እኮ ዙፋን ታዲያ የዳዊት ዙፋን የት ነው እንዴ በብሉይ ኪዳን የነበሩት ሰዎችማ ጌታ ያዳ ናቸው። እንኳን እነሱ አደለም፣ እነ ኤልያስ በሰረገላ ሰማይ ቤት ነው ያሉት፣ እነ ሄኖክ ሰማይ ቤት ነው ያሉት፣ ጌታ ጋ ነው ያሉት። እንዴ አሉ አባቴ፣ አሁን አረጉ ከምትለው ዳዊትን ዳዊት አረገ ዳዊት አረገ እያልኳ አለም አብራተ ዳዊት በስራው ጌታ እንደ ልቤ ብሎ እንደ ልቤ ብሎ የወደደው እግዚአብሔር ልብ ይባላል ዳዊት በቤተክርስቲያን። ጃፒዬ ምን አለ መሰል፣ አሁን የብሉይ ኪዳን ዘመን አብዛኛው በነሱ በህጋቸው ነው የሚደኑት። ከህግም በፊት ነበሩ እና አብርሃም ማለት ነው እንደዚሁ በጽድቅ የሚድኑ በጽድቅ የሚመላለሱ። ግን ሙሴ ህጉን እንዴት ነው ከጌታ ጋር የምንገናኘው ብለው በሚሉበት ጊዜ እግዚአብሔር አምላክ በደመና ተገልጦ በህግ በህግ ከሙሴ ጋር ምን ያደረጋቸው ነበረ ይግባቡ ነበር። በህግ ተግባባል በህግ ምን ያደርጋሉ ያንን ነገር አያደርጉም እንደ ጽድቅ ነው ይቆጠርላቸዋል ምናምን ለምሳሌ ኃጢአት ሲሰሩ ምን ይመጣል የሆነ የሆነ በግ ይሆናል የሆነ ነገር ያመጡና እሱ ተገዝቶ እሱ መሰዊያ ላይ ይቀርብና ያ መሰዊያ ላይ እንትኑ ከተወሰደ ገስዋ ኃጢአታቸው ይሰራ የላቸዋል። ህግ ነበር ገባ ያንን መሰዊያ ባቀረቡ ቁጥር ያንን ምን ያደረጋል መሰዊያ ላይ ቀርቦ ከኃጢአታቸው እነዚያ ሰዎች ይቅር ይባሉ ነበር። ጉዜ እግዚአብሔር የሚያቀርብበት ነገር ነበር። መሰዊያ ላይ ቀርቦ ወደ መንግስተ ሰማያት ይገቡ ነበር ነው? አዎ ኦፍኮርስ። አለበለዚያ በሙሉ ሲሆንላቸው እያልከ እግዚአብሔር የሚግባባበት ሁልጊዜ መንገዶች አሉት። ትክክል እኮ ነው ዮኒ፣ አንተ እውነቱን ተናገርከው። አሁን ምህረት የለም ነበር፣ በፊት ምህረት ስለ አሁን አንተ የሚሰሩት ኃጢያት፣ አዳምጠኝ፣ ወደ መንግስተ ሰማያት ይገባሉ የሚል መጽሐፍ ቅዱስ ላይ የለም ብሎ ይኪዳል። ምን ላይ ነበር የሚገቡት? ከአንድ ያሳየኛ፣ ምንም ችግር የለውም። እኔ መማር እፈልጋለሁ። እኔ በተረዳውት፣ ባነበብኩት መንግስተ ሰማያት የድሮ እና አብርሃም መንግስተ ሰማያትን ወረሱ ነበረ በህግ እንዳልኩ ሀያን ወደ እግዚአብሔር ልንገር አዳምና ሔዋን ወረዱ፣ ወደ ምድር መጥቶ አይደለ ያ በቃ። ከዛ በኋላ ሁሉም ሰዎች ጥፋት ያጠፋሉ። የእግዚአብሔር ወዳጅ የሚሆኑ አሉ እኮ እነ ሙሴት ናቸው። ያንን አሁን ማንም እኮ መጽሐፍ ቅዱስ ላይ አልጠቀሰውም። ሙሴም ሞተ እንጂ የሚለው ተቀበረ የሚል የለም። የት እንደገባ ሙሴን አይታወቅም? አረፈ ነው የሚለው። ከዛ እያሱ ነው ተከታይ ሆኖ ያሉትን ሰዎች ይዟቸው ወደ እስራኤል የገባው። ስለዚህ ለዚህ ነው ገባህ። ለዚህ ነው ብዙ ነገር የሚነግርህ ነገር የለም ነው ጋ ስለምን እያልክ ነው። ችግር የለውም ዮኒ፣ እኔ ሁሉንም አስረዳሃለው በሀሳቡን ወደዚህ ገቡ ወደዛ ገቡ የሚል አንድም ነገር የለም። እኔ ልነግርህ ነው ምን ይል መሰለ መዝሙረ ዳዊት ላይ ምዕራፍ አስር ላይ ነፍሴን በሲኦል አትተዋትምና ቅዱስ ቅዱስህንም መበስበስን ያዝ ዘንድ አትተውም ይላል። ራውያን ላይ አንድ ላይ ልዘርዝርለ ሌሎችም ጥቅስ ያመጣሉ ጻፉ ከስር አይ፣ አለ አየ ነፍሴን በሲዮል አትተዋትም እና ቅዱስህንም መበስበስን ያይ ዘንድ አትተውም ይላል። ይሄ ማለት ወደ ቅዱስ ስፍራ እንደሚወስድ ነው የሚናገረው እብራዊ